አሰላሙ አለይኩም ወረህመቱላህ በረካቱሁ ደ የተከበራችሁ ለእኛውኛ ቻናል ተከታታዮች ቤተሰቦቻችሁ እንዴት ናችሁ? ደህና ናችሁ ወይ? እኛ ጋ አልሀምዱሊላህ። አሁን ደግሞ ተደብቄ ነው ቪዲዮ የምሰራው ማለት ነው። ሀባቢ እና እንዴት ናችሁ? ደህና ናችሁ ወይ? እኛ ጋ አልሀምዱልላህ። ላይክ ሼር እያደረጋችሁ አበረታቱን ለምታበረታቱን ደግሞ በጣም ነው የምናመሰግነው ከልባችን ማለት ነው። ኑሩልን፣ ክበሩልን ማለት ነው፣ ውዶች። አሁንም ላይክ ሼር ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድርጉ ማለት ነው፣ የኔ ውዶች እና አሁን እዛውኛው ግቢን ያለ ነው አጥር ውጭን ያለሁት ማለት ነው። እና እህቶቼ ማለት ነው ኢንሻላህ ዛሬ ባሌን ሰርፕራይዝ ላደርገው ነው። እሱ ምንድን ነው በቃ ያልተጠበቀ ነው ማለት ነው። እና ለኩል ያንን እንግዲህ ምን እንደሚል አላውቅም። ዛሬ እንደምታውቁት ዛሬ የተወለድኩኝ ሶስተኛ ወሬን ጨርሻለሁኝ። አሁን ደግሞ ዛሬ ቼክ አድርጌ ነበረ። ያው አላ አይደለ፣ ለኔ ደስ ይሎኛል። ለሱ ደግሞ ምን እንደሚል አላውቅምና ማለት ነው። ይሻላል። ምን ትጠብቃላችሁ? ምን እንደሚለኝ አላውቅም ብቻ እና ያው እኔ እንጃ እንግዲህ ምን እንደሚሰማው ያው እሱ አምስት ልጅ አለው ሳ አሁን ተወለደው ጋር ማለት ነው። እኔ ደግሞ ሶስተኛ ነው። ስለዚህ እንደሱ አምስት ልጅ እስካደረኩ ድረስ መውለድን አላቆምም ማለት ነው። አምስት ልጅ እስከማደርግ ድረስ እንደ ተሱ ጋር እኩል እስከመሆን ድረስ መውለድን አላቆምም። አሁንም ወልዳለሁኝ፣ አሁንም እቀጥልበታለሁ ማለት ሰምታችኋል። እሱ እንግዲህ ምን እንደሚል አላውቅም። እንግዲህ ዋናው ሙፋጃው ዛሬ ነው ይሄ ነው ማለት ነው ለሱ ሰምታችኋል ምን ይለኝ ይመስላችኋል? ብቻ አኔ እንጃ ከባር ነው እስከማየው ቸኩ ያለውኝ በነገራችን ላይ ይሄን ቪዲዮ ያው ከናንተ ጋር ነ ነው የሚያየው ማለት ነው ዛሬ ነው ያየሁት እና ያው እንግዲህ እኔ ደስ ብሎኛል አልহামዱሊላህ ለሱ ደግሞ ምን እንደሚሰማዋል አውቅም ምን ይል ይመስላችኋል ምን ይሰማዋል? እንግዲህ ያው እሱ ጋር እኩል እስከማደርግ ድረስ በቃ አምስት አምስት ልጅ እስከማወልድ ድረስ አላቋርጥም። በቃ እወልዳለሁ ማለት ነው። እንግዲህ ግራ ይገባቸዋል ብዬ አስባለሁኝ እና ለኩል እንግዲህ ያው ለሱም ከባድ ነው። እኔ አምስት ሳደርግ በቃ ትቀጥላለች፣ ህይወት ትቀጥላለች በሚለው የያዙት ዝምብላችሁ። እሺ ሳምታችኋል። እንግዲህ አለኩል ያለን ላይክ ሼር ማድረጋችሁን አትርሱ፣ ሰብስክራይብ አድርጉን። ሲቀጥል ደግሞ ማስታወቂያ መዩልን ማስታወቂያ ማስታወቂያ ማታችሁን አትዘንጉ፣ አታቋርጡብን። ቪዲዮ ስታዩ አታሳልፉ ማለት ነው እና አበረታቱን ላለ ብለን እንወዳችኋለን። ባላችሁበት ሰላማችን ይብዛልን። ሰላም አለይኩም ረህመቱላሂ ወበረካቱሁ።